በስም ወወልዶ መንፈስ ቅዱስ አዶ አምላክ አሜን የደሉ እግዚአብሔር ቤተሰቦች በእግዚአብሔር ስም እንደምንሰነበታችሁ፣ አሜን የእግዚአብሔር ስሙ ከጽንፍ እስከ ጽንፍ የተመሰገነ ይሁን። የቅዱሳን ሰማይታት እንዲሁም የጻድ ቃን እንደየጸጋ ክብራቸው ስማቸው የተመሰገነና የሚመሰገን ይሁን። ውድ ኦርቶዶክሳውያን፣ ዛሬ እንደ የሚሆን አንድ የጥንቃቄ ጉዳይ ላስተላልፍ ወደድኩኝ። ጉዳዩም የነበረና የቆየ እንዲሁም ምላሽ የተሰጠበት የተሐድሶ መናፍቃን ጉዳይ ሲሆን አሁን ጉዳዩ በአዲስ መልክ ራሱን የጥያቄው ማንነት የጥያቄው ምንነት አይቀይር፣ ራሱ ምላሽ የተሰጠበትን ጥያቄ አቀራረቡን በተወሰኑ ነገሮች ቀየር በማድረግ ሰሞኑን በተለያዩ ሶሻል ሚዲያዎች በዩቱብ ቲክቶክ፣ እንዲሁም በቃ በተለያዩ ሶሻል ሚዲያዎች ሲዘዋወሩ እያየናቸው ስለሆነ ለጥንቃቄ ያክል አንዳንድ ነገሮችን ማለት ስለፈለግኩኝ ነው። እኔ ስለ ጥያቄዎች ምላሽ ለመስጠት አይደለም። ምክንያቱም ታላላቅ አባቶች ሳይቀር ምላሽ ስለሰጡበት የቤተ ክርስቲያናችን አባቶች ምላሽ ስለሰጡበት እኔ ምላሽ በዚህ ላይ ብሰጥ በወርቅ ላይ ጠጠር እንደመጨመር ነው የሚሆን። ስለዚህ እኔ ማንሳት የፈለኩት አሁን ላይ ስለተደረጉት የአቀራረብ ለውጦች ብቻ ነው። የዩቱብ ቻናላቸውንም ምናምን እንዲሁ ገብቸ ሳይ በቅርብ የተከፈተ የዩቱብ ቻናል ነው እና ከእሱ አንጻር በአዲስ መልክ አንዳንድ ዘመቾችን ሲያደርጉ ስላየው ከሱ አንጻር አንዳንድ ነገሮችን መናገር ስለፈለኩኝ ነው እንጂ ለጥያቄያቸው መልስ ለመስጠት አይደለም። ከእነዚህም ከተደረጉት ለውጦች መካከል የመጀመሪያው የአለባበስ ለውጥ ነው። ይህ እንግዲህ ስማቸውንም ሲጠሩ እንደሰማሁት ስማቸውን መርጌታ ከሌ እያሉ እየጠሩ ሙሉ ሻሽና ካባ በመልበስ ሙሉ የቤተ ክርስቲያንን አናምንበትም የሚሉትን ልብስ በመልበስ ምዕመናንን ለማደናገር ሞክረዋል። እንደምናውቀው ልብሱን የሚቀድሰው ሰው የሚለብሰው ሰው ነው እንጂ ከቤተክርስቲያናችን ተቀድሶ ወጥቶ ስለሚለብሰው ነው ልብሱ ቅድስና የሚሰጠው እንጂ ልብሱ ሰው አይቀድስም። ማለትም አንድ ሰው የለበሱትን ልብስ ለማግኘት የሚጠበቅበት ከሱቅ ከመሸጫ ሱቅ መሄድ ነው፣ ከዛ ወጥቶ መልበስ ይችላል። ቅድስናው የሚገኘው በራሳቸው በለበሱት ሰዎች የቅድስና መጠንና እንዲሁም በልብሱ ከቤተክርስቲያን አንጻር የተባረከ መሆኑን ነው እንጂ ልብሱ ጀስት እንደ ማንኛውም ልብስ ከሱቅ ተገዝቶ የሚለበስ ልብስ ነው። እናም የተፈለገው ነገር አለባበሳቸውን አይተን አዲስ ነገር ገብቷቸው የሄዱ ወይም ከቤተክርስቲያናችን መጻፍ አንብበው ተረድተው በቃ አዲስ ነገር ይዘው እንዲሄዱ እንዲመስል ለማድረግ ነው የሞከሩ እነሱ። ነገር ግን የሚያነሱት ጥያቄ አሁንም ዱሮ የተመለሰውን ዱሮ የተመለሰውን ክብርና መስጋና ይግባውና የፕሮቴስታንቶች እንደሚሉት ክርስቶስ አማላጅ ነው የሚለውንና የማርያምን አታማልድም የሚል ዘወትር የተደጋገመ እንዲሁም ቅዱሳን አያማልዱም የሚለውን ገና መናፍቃኑ ሲነሱ የተነሱበትን ሐሳብ ይዘው ነው አሁንም የሚያነሱት። እነዚህ ሐሳቦች ደግሞ በተገቢው መንገድ መልስ ተሰጥቶባቸዋል፣ ቀድመው ገና ተመልሰዋል። እንዳልኩት አሁን የቀየሩት እና ከመናፍቃን ትንሽ የተለዩት በአለባበሳቸው ነው። በየአዳራሹ ከሚሰብኩት መናፍቃን ትንሽ ለየት የሚያደርጋቸው እነሱን አለባበሳቸው እና የስማቸው አጠራር ካልሆነ በቀር ሀሳባቸው ቀጥታ የመናፍቃኑን ሀሳብ ነው የሚያነሱት። ሌላው ለውጥ የተደረገ ነገር የተቆርቋሪነት መንፈስ ማሳየት ነው። ሌሎች መናፍቃን እንደሚያደርጉት በማጥላላት ምዕመናንን በማጥላላት አይደለም እነዚህ የጀመሩት ከበፊት ያለውን ጥያቄ ራሱን እያነሱ ሳለ ነገር ግን አሁን ለምዕመናኑ ተቆርቋሪ በመምሰል እንዲሁም ቤተክርስቲያን ምዕመናን ላይ ጫና እንደምታደርግ በማስመሰል ራሳቸውን ከምዕመናን ተራ ይመድባሉ። የአሁኖቹ ተሐድሶ መናፍቃኖቹ አሁን አሁን በጀመሩት ዘመቻ ይህም እኛ እነርሱን ለእኛ ብለው ተቆርቁረው ብለን እንድናምናቸው ስለፈለጉ ብቻ ነው። እንግዲህ ለእኛ ቢቆረቆሩ ኑሮ አይናቸው እያየ የምንድንበትን ጸበል ጠበልና እምነት ባላንቋሸሹና ባልሰደቡብን ነበር ለእኛ በእውነቱ የሚያምኑ የሚቆረቆሩልንና ለእኛ የሚያስቡልን ቢሆን ኑሮ ማለት ነው። ሌላውንና ሶስተኛው ጉዳይ ደግሞ ልዩነት ለመፍጠር ነው የሞከሩት። ልዩነት ለመፍጠር ሞክረዋል። እንግዲህ ከንግግራቸው እንደሰማሁት ከሆነ በዋናነት ማህበረ ቅዱሳንን ሊቃውንቱ ማህበረ ቅዱሳን ሊቃውንቱን ጫና እንዳደረገና አላሰራ እንዳላቸው ሲናገሩ ሰምቻለሁ። ነገር ግን እዚህ ላይ ዋናው ዓላማ ለሊቃውንቱ በመቆርቆር ሳይሆን ማህበረ ቅዱሳን ቤተክርስቲያንን እንዴት እንደሚጠብቅ እና ወጣቱንም ከምን አይነት ሞት እና ከምን አይነት ጥፋት እንደሚጠብቅ ሁላችንም የምናውቀው ጉዳይ ነው። በተለይ ከዩኒቨርሲቲ ገብተን የወጣን የግቢ ጉባኤ ተማሪዎች በግቢ ጉባኤ አማካኝነት የዩኒቨርሲቲ ተማሪዎችን ባይዝ ኖሮ ከግቢ የገባን ሰዎች አሁን በምን መልኩ እንደምንወጣ ማሰብ ቀላል ነገር ነው። ወይም አሁን ምን ልንገኝ የምንችልበት ቦታ ስናስበው ማህበረ ቅዱሳን ለቤተክርስቲያን ምን አይነት ውለታ እንደሚውል ማሰብ ቀላል ነው። ይህ ቀላሉና ትንሽ ስራ የሚባለው ነው ለማህበረ ቅዱሳን እንጂ ከዚህም በላይ ብዙ ታላላቅ ስራዎችን ይሰራል። ሊቃውንቱን ካዘኑላቸውና አስበውላቸው ቢሆን ኖሮ አለፍ ብለው ደግሞ ቤተክርስቲያን ሊቃውንት የላትም ምንም አይነት ሊቃውንት የላትም እውቀት ያለው ሊቃውንት የላትም ብሎ ባልሰደቧቸው ነበር። ለእነሱ አስበው ቢሆን ኖሮ ይህን ጭቆና ማህበረ ቅዱሳን አደረገባቸው የሚሉት በማሰብ ቢሆን ኖሮ እነሱንም ባልሰደቧቸው ነበር። እንግዲህ በማህበረ ቅዱሳንና በሊቃውንቱ መካከል አለመግባባት ቢኖርም እሱ ቀላልና በስራ ላይ የሚፈጠር እንጂ ሌላ ነገር ስላልሆነ በሁለቱ መነጋገር በየጊዜው እነዚህ አይነት ነገሮች ሲፈጠሩ እየተፈታ እየተፈታ እየሄደ ነው። ይህም ውስጣዊ ነገር ነው። በስራ ላይ የሚፈጠር ያለ ነገር ነው እንጂ አዲስ ነገር እነሱ ዛሬ አጋነው እንደወጡት ያለ አዲስ ነገር አይደለም። ነገር ግን እነሱ ይህንን ለመጠቀም ሞክረዋል። ይህን እንደ ልዩነት አድርገው ለመጠቀም ሞክረዋል ማለት ነው። ሌላውና አራተኛው ነገር ደግሞ ለየት አድርገው ከበፊቱ ወይም ካሉት ከምናውቃቸው መናፍቃን ለየት አድርገው ያመጡት ነገር ያልተፈጠረ ነገርን ያወራሉ። ያልተፈጠረ ነገር ስንል እዚህ ላይ በየንግግራቸው መካከል ሁሉ በቃ ቤተክርስቲያን የመውደቋ ምክንያት ይሄ ነው፣ ቤተክርስቲያን የወደቀችበት ምክንያቷ ይሄ ነው እያሉ የተለያዩ ምክንያቶችን ሲደረድሩ እንሰማለን። ግን እኔ እዚህ ላይ ትልቁ ጥያቄ ቤተክርስቲያን መቼ ነው የወደቀችው? እንግዲህ ቤተክርስቲያን ውስጥ ያለን እኛ ነን። እሷ እነሱ ከውጭ ነው ያሉት። እና እኛ ሳንሰማ እና ሳናይ መቼ ነው ቤተክርስቲያን የወደቀችው? ነው ወይስ እነሱ ብቻ ነው የሰሙት? የወደቁት እነሱ ናቸው ራሳቸው። እዚህ ላይ የዲያብሎስን አወዳደቅ የደገሙት ይመስለኛል። የእግዚአብሔር አምላክነት የእግዚአብሔርን አምላክነት ክዶ እና አምላክ ነኝ ብሎ የጸኑት ከክነት ድነው በእርሱ ውሸትና የሐሰት ትምህርት ደግሞ የተታለሉት አብረውት ወደ ጥልቁ ሲወረወሩና ሲወድቁ ወደ ታች ወደ ጥልቁ ሲርቅ ወደ ላይ ሲያይ ወደ ሰማያት ሲያይ እሱ ወደ ታች ሲሄድ ወደ ላይ ሰማዩ እየራቀው ሲሄድ ከእሱ ውድቀት አንጻር እግዚአብሔር ወደ ላይ ሲርቀው እግዚአብሔር እኔም በመፍራት ወደ አርያም ሸሸ ከነሰራዊቱ ሸሸ ብሎ ተናግረው ነበር። ዲያብሎስ እንዲሁም የግብር ልጆቹ እነርሱ ወድቀው ሳለ አታዩን ገልብጠው ቤተክርስቲያን ወደቀች ሲሉ ደግሞ እንሰማቸዋለን። ጭራሽ ያልተደረገና ያልተፈጠረ ነገር ሲያወሩ ሲሉ ሰምተናቸዋል ማለት ነው። ሌላው ደግሞ ምእመናን ልክ እነሱ እንደሚሉት በገድላት ማመኑን ትቷል፣ አያምኑም ይሉናል። እንግዲህ በገድላት በድርሳናት ደግሞ አምነን በጠበል በእምነት በድርሳናት እየዳን እንገኛለን እኛ ከኛ በላይም ስለኛ መመስከር አይችሉም። ቤተክርስቲያናችንን እየተጠቀምንባት ገልዱንም ድርሳኑንም እየተጠቀምንበት ያለ ነው። እኛ ቤተክርስቲያን ውስጥ ያለን ሰዎች ነን። ስለዚህ ሙሉ ያልተፈጠረ ነገር ይዘው መጥተዋል ማለት ነው። ነገሬን ለመጠቅለል ያክል በመጀመሪያ እነርሱ የገባቸው ነገር ቢኖር ኖሮ የእኛን እምነት ከመተንተን ይልቅ የገባቸውን የራሳቸውን አስተምሮ በነገሩን ነበር፣ አዲስ ያገኙት ነገር ቢኖር ኖሮ። ነገር ግን ትልቅ ጥራዝ ያዘጋጁት ስለ እኛ እምነት ወይም ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለማያምኑበት እምነት ለመተቸት እና ለመተንተን ብቻ ነው እንጂ የራሳቸው ነገር የላቸውም። ሙሉ ከሚያነቡት ጥራዝ ውስጥ ያለ አንድ በአንድ የቤተክርስቲያን ትችት ብቻ ነው። እንደ ሀሳብም የቤተክርስቲያን መዋቅር ላይ ሲያነሱ ሰምቻለሁ። ካነሱት መካከል ሙስና አለ ሲሉ ሰምቻለሁ። አዎ አለ አለ፣ ይሄ ማንም ያውቀው ነው። እሱ ግን በግለሰብ እንጂ በቤተክርስቲያን ያለ አይደለም። ግለሰቦች የሚያደርጉት ነገር ነው። ገንዘብ ወዳጅ እኮ በየትኛውም ዘመን አለ። በራሱ በክርስቶስ ዘመን ክርስቶስ ምድር ላይ በመነበረበት ዘመን ራሱ አለ። የይሁዳን ታሪክ ሁላችንም እናውቃለን፣ እነሱም ያውቁታል። ስለዚህ የመፍቀር የነዋይ ፈተና ሊኖር እንደሚችል ራሱ ነግሮናል፣ እናውቃለን። ይሄ ከፈተናዎቹ አንዱ ነው። እነሱም እንደዛው ከቤተክርስቲያን ፈተናዎች ውስጥ የሚመደቡ እንደሆኑት ሁሉ ሙስናው ባለም ያለው ገንዘብ ወዳድነቱ ቤተክርስቲያን ውስጥም እንዳለ እንደሚኖርም ወደፊት እንደሚኖርም ሲያስተምረን ነው ይሁዳን ራሱን ያሳየን ክርስቶስ ምድር ላይ በነበረ ዘመን። ቤተክርስቲያን መሪ የላትም ሲሉም ሰምቻለሁ። ሲኖዶስ የሚለውን ረስተውት መቼም አይደለም፣ ለማደናገር ፈልገው ነው። ዝም ብለው እንዲሁ እንዳልኳችሁ አለባበሳቸውን ምናቸውን አይተን እንድንደናገር ስለፈለጉ ነው እንጂ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሲኖዶስ እንደምትመራና መሪ መንፈስ ቅዱስ የሾመው መሪ እንዳላት ያውቃሉ፣ ጥንቅቅ አድርገው እኛም እናውቃለን። ሌላ ሲያነሱ የሰማኋቸው ደግሞ ድናቸዋል ሲባሉ አይመልሱም ሲሉም ነበረ። እኛ ቤተክርስቲያን የምታስተምረን መልካም ምግባርን እንድንሰራ ብቻ እንጂ እኛን የማዳንም ሆነ የመፍረዱ ስራ የጌታችን የመድኃኒታችን የኢየሱስ ክርስቶስ ነው። እምነት ያለ ምግባር የሞተች ናት ብሎ ራሱ ጌታ በመጽሐፍ ቅዱስም ነግሮናል። ስሜን ስለጠራ ብቻም ሰው አይድንም በስራው ነው ብሎ ነግሮናል። እና ከቤተ ክርስቲያን ወጠናል ካሉ ስለ ቤተ ክርስቲያን ስርዓትና አምልኮ እኛን እንጂ እነርሱን አይመለከትም ማለት ነው። እኛ ቤተ ክርስቲያናችን የምታስተምረን ጥሩ ስራን እንድንሰራ ነው እንጂ ፍርዱን፣ የመፍረድ ስልጣኑ፣ ስንዴውን ከንክርዳድ የመለየ ስልጣኑ የራሱ የክርስቶስ ስራ ነው እንጂ እኛ ድነናል አልዳንም። አባቶቻችን፣ ሰማይታት፣ ቅዱሳን፣ ጻድቃን፣ እንዲኑ መናንያን ሁሉ እስከ መጨረሻዋ ስትንፈሳቸው ድረስ ራሳቸውን ኃጢአተኛ አድርገው የሚቆጥሩት አልዳንም የሚሉት ስለ አልዳኑ አይደለም፣ ትህትናን ለማሳየት ነው። ራሳቸውን ከፍ ላለማድረግ ለማድረግ ነው። ራሳቸውን ዝቅ አድርጉ ስለሚል መጽሐፍም ክርስቶስም ራሱ ራሳቸውን ዝቅ ለማድረግ ነው። እንደነሱ በዚህኛው ዘመን የፈለጉትን በልተው የፈለጉትን ጠጥተው የፈለጉትን ለብሰው እንደሚታዩት ከነዚውም ራሳቸውን አዋቂነን ብለው ከፍ እንደሚያደርጉት እንደነሱ አይዳሉ ሜኛ አባቶች ራሳቸውን ዝቅ አድርገው በትህትና የሚኖሩ ዛፍም ፍሬ ሲያፈራ ነው ዝቅ የሚለው። ፍሬ የሌለው ዛፍ ነው ከፍ ብሎ የሚታይ። ስለዚህ አባቶቻችን በገድላቸው በድርሳናቸው ራሳቸውን ዝቅ እያደረጉ እንደ ኃጢአተኛ የሚቆጥሩት ከትህትና አንጻር እንጂ ጽድቅን ባለማግኘታቸው ድነትን ባለማግኘታቸው አይደለም። እንጅማ የመንፈስ ቅዱስ በረከት፣ ጸጋ፣ ቃል ኪዳን ከነሱ በላይ ክርስቶስ ለማንም የሰጠው እንደሌለ ያው ሁላችን የምናውቀው ነገር ነው። ስለዚህ እኔ ጉዳዩን ማየት የፈለግኩት አለማወቃቸው አይን አውጦ እና ፍጦ የተመለሰላቸውን ክህደት መልሰው በካባና በስም እንዲሁም በሻሸፍ ነው ስላመጡት እንድንጠነቀቅ ነው እንጂ እነርሱ አዲስ ኑፋቄ አላመጡም። የነበረ ነው። እነርሱ መጾም ስላልፈለጉ ብቻ ጾም አያስፈልግም፣ መስገድ ስላልፈለጉ ብቻ እነሱ መስገድ ስላልቻሉ መስገድ ሳይችሉ ሲቀሩ ስግደት አያስፈልግም፣ ላለመጽወት ሲፈልጉ ደግሞ ምጽዋት አያስፈልግም ማለት ይሄ ነውር ነው። አንድ ሰው በሽተኛ ሆኖ እንጀራ ከመብላት ቢከለከል እንጀራው መበላት ስለማይችል አይደለም። ይልቁንስ ራሱ በሽታ ስላለበት እንጀራ አላስበላው ስላለ ነው እንጂ የእንጀራው አለመበላት አይደለም እንጀራ ከመብላት ያንን ሰው የሚከለክለው ማለት ነው። ከዛ ውጭ ለመጠመቅ፣ ለማጥመቅ፣ ለመቀደስ፣ ለማቁረብም ሆነ ለመቁረብ በጠቅላላው መንፈሳዊ ምግባር ለመስራት ድካም ያስፈልገዋል። የቅዱሳንን ስራ ለመስራት እንደ ቅዱሳን መራብ መጠማት ያስፈልጋል። የሰማይታትን በረከትና ጸጋ ለማግኘት እነሱ ገድል የተጻፈላቸውን ድርሳን የተደረሰላቸውን ሰማይታት ቅዱሳን ክብር ለማግኘት እንደነሱ መሆን መጋደል፣ ሰማትነት ያስፈልጋል። ስለዚህ ይህን ማድረግ አልችል ሲሉ ጥሩ የሰሩ ራሱ ክርስቶስ በአካልም ሆነ በታምራቱ የመሰከረላቸውን ቅዱሳንን ማንቋሸሽ ትክክልና ተገቢነት የለውም ማለት ነው። ሕግና ስርዓት የተሰራ ሰው በዚያ መንገድ ሄዶ እንዲታረም ራሱን ከሕግ አንጻር እያየ እንዲያረምና እንዲስተካከል ነው እንጂ ሰው ለራሱ እንዲመች እያደረገ አንድ የሰራውን ሕግ እየጠመዘዘ ወደ ራሱ መንገድ እያመጣ እንዲጠቀምበት አይደለም ህግ የሚሰራው። እና እኔም በደንብ በአንድ አባ ገብረ ኪዳን ሲያነሷት የሰማዋት ምሳሌ አለች፣ በእርሷ ለመጠቅለል ያክል ኦፈሳ አምኔቴ የምትባል ወፍ አለች እና መኖሪያዋ ውቅያኖስ ውስጥ ነው የምትኖር። ነገር ግን ውሃ ሲጠማት ውሃ ይጠማትና ውሃ ለመጠጣ ስትፈልግ ከውቅያኖስ ወጥታ ጤዛ በነጥብ የተቀመጠች ከውቅያኖስ ካለው ውሃ ይልቅ በነጥብ የተቀመጠች ጤዛ መርጣ ውሃ ወጥታ ትልሳለች። እነዚህም እንደ እርሷ ናችሁ። እኔ ለውድ ኦርቶዶክሳውያን አሁንም ደግሜ ማስተላለፍ የምፈልገው ነገር እነሱ ጥቆማ ሳያስፈልገ የነሱ ጥቆማ ሳያስፈልገን ቤተክርስቲያን ውስጥ አንዳንድ ጉድለቶች ልናገኝ እንችላለን። ነገር ግን ጉድለቱ የግለሰብ ነው የእኛ የአገልጋዮች ነው የራሳችን ነው እንጂ የቤተክርስቲያን አይደለም። ቤተክርስቲያን እንዲህ አደረገች፣ ቤተክርስቲያን እንዲህ አደረገች ብለው መናገር አይችሉም። እኛም በዛ መልክ መስማት የለብንም ነው አንድ ሰው ለኪዳን ሲሄድ እሱ የሄደበት መንገድና የራሱ ንጽህና እንጂ የቄሱ ኪዳን አደራረስ ወይም ለቅዳሴ ስንሄድ የሚያድነን ትልቁ ነገር የራሳችን ምግባርና ስርዓት መጠበቅ እንጂ የዲያቆኑ ተንሶ አባባል ድምፅ፣ ወይም ሌላ የካህኑ ስርዓት አጠባበቅ አይደለም። ሁሉም ነገር እንዳለ ሆኖ፣ ሌላው ነገር ጎንዮሽ እንዳለ ሆኖ፣ እኛን ለጽድቅ የሚያደርሰን የራሳችን የልብ ንጽህና ነው። የሚያድነንም ሆነ የሚያስፈርድብን ስራችን ነው። እግዚአብሔርም ነጻ ፈቃድን ሰጥቶናል። ስርዓቱን ከየት እንወቀው ትሉኝ ከሆነ ደግሞ የተለያዩ ቅዱሳት የስርዓት መጻሕፍት አሏት ቤተክርስቲያናችን። ስፍራ ያስቀመጠችልን ለሁሉም ዝግጁ ናት። እነርሱ መናፍቀኑ የሚሰርቁት ነው የቅዱሳትና የጠመጠሙት ሻሽ ሳይቀር ትርጉም አላት። እያንዳንዱ አንድም ነገር ያለ ምክንያት ቤተክርስቲያናችን አታስቀምጥም። ስለዚህ ከሱ ከሚቀመጡልን የስርዓት መጻሕፍቶች አንጻር የቤተክርስቲያንን ስራ ጠንቅቀን አውቀን ስርዓትን ጠብቀን እኛ ራሳችን ጽድቅ ሰርተን በራሳችን ስራ በረከትን ለማግኘት መሞከር አለብን። እነሱንም ያው አለባበሳቸውንም ሁሉንም አይተን እነሱ ባጠፉት ጥፋት እንዳንሸወር ነው አሁን አጽንኦት እንዲሰጠው የሚፈልገው ነገር። የጠመጠመና ካባ የለበሰ ሁሉ ከደስ ላዋራ ብቻ እኛም መሰናከል የለብንም። የምንጸድቅ በሱ ስራ በሱ ሰው፣ በዛ በጠመጠመው ካባ የለበሰው ስራ ሳይሆን በራሳችን ስራ ነው የምንመዘነው በኋለኛው ዘመን ክርስቶስ በሚመጣ ሰዓት። ስለዚህም የእኛ ቤተክርስቲያን መሄድ አለመሄድና እምነት መጠራጠር በአንድ ሰው ክህደት ከተወሰነ የምናመልከው ያንን ሰው ነው እንጂ እግዚአብሔርን አይደለም ማለት ነው። በአንድ ሰው ክህደት አንድ ሰው ስለ ካደና ስላመነ ስለ ካደ፣ እኛም ጥርጣሬ የሚገባብን እሱ ስላመነ እኛም እምነታችን የሚጠነክር ከሆነ እኛ እየሄድን ያለ ነው፣ እስካሁን ቤተክርስቲያንን አላወቅናትም ማለት ነው። ያን ሰው ብቻን ያወቅ ነው። ስለዚህ ቤተክርስቲያንን በደንብ ጠንቅቀን ልናውቃት ይገባል። እነዛ አካላት እንኳን ቢሆኑ እንኳን እነዚህ ልብስ ብቻ የቀየሩት ይሁንና ከቤተክርስቲያን እራሱ የወጡ አካላት ቢሆኑም እነዚህ አካላት የቤተ ክርስቲያን መልእክት አስተላላፊ ናቸው እንጂ ቤተ ክርስቲያንን ራሷን አይደሉ፣ ቤተ ክርስቲያን አይደሉ ስለዚህ ቤተ ክርስቲያናችንን ማወቅና ጠንቀቀን ማወቅ ይኖርብናል ማለት ነው። እና ምን የተሰማኝን ለመግለጽ ያክል ነው እንጂ እንደዚህ አይነት ጉዳይ በቤተክርስቲያን ክርስቲያን ምላሽ የሚሰጠው ነገር ነው። ምላሽም ከተሰጠበት ስለቆየ በድጋሚ አንስቶ ጊዜ መፍጀት የሚያስፈልገው ጉዳይም አይደለም። ነገር ግን እንደ አዲስ ጉዳዩ በማህበራዊ ሚዲያዎች ሲንቀሳቀስ ስላየውትኝ ሀሳቤን ለመግለጽ ያክል ነው። የዩቱብ ቻናላችን አዲስ ስለሆነ ሰብስክራይብ በማድረግ እንድታበረታቱን በእግዚአብሔር ስም ጠይቃለሁ። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። በቤቱ ንጽና የመንግስት ወራሾች እንሆን ዘንድ የቅዱሳን አምላክ ይርዳን። አሜን።